የጌታ ጸጋና ሰላም ይብዛላችሁ ቅዱሳን። እኔ ወንድማችሁ ወንጌላዊ ተመስገን እንባላለው በሐዋሳ መሐል ከተማ ቃለ ሕይወት ቤተክርስቲያን አገለግላለው። ዛሬ በፊታችሁ የቀረብኩት እጅግ በጣም የምመደው የቤተክርስቲያናችን አገልጋይ የሆነው መጋቢ ዳንኤል ዳልጋ የግጭት አፈታት የተሰኘ ድንቅ መጽሐፍ ጽፎልናል። ይህንን መጽሐፍ በግንቦት 9 2017 ዓም እለተ ቅዳሜ ከቀኑ ስምንት ሰዓት ጀምሮ በኬር አውድ ኢንተርናሽናል ሆቴል ያስመርቃል። እንዲሁም ግንቦት 10 2017 ዓም እለተ እሑድ ከማለዳው ሁለት ሰዓት ተኩል ጀምሮ በቤተ ክርስቲያናችን ማለትም በሐዋሳ መሐል ከተማ ቃለ ሕይወት ቤተክርስቲያን ያስመርቃል። በዚህም የመጽሐፍ መረቃ ላይ እግዚአብሔር ለቤተክርስቲያን ሰጣቸውን ታላላቅ አገልጋዮች መጋቢ ጌቱ አያሌው መጋቢ ዶክተር ዮሐንስ ባሳና እንዲሁም ፕሮፌሰር ዝናቡ ገብረ ማርያም ከታላላቅ ዘማርያን ጋር ይገኛሉ። እርስዎም በዚህ የመጽሐፍ ምረቃ ላይ በመገኘት የበረከቱ ተካፋይ እንዲሆኑ በጌታ ፍቅር እየጋበሱ ሰዎችንም በመጋበዝ እንድትገኙ መቅረት በፍጹም አይታሰብም። እግዚአብሔር አምላክ ዘመናችን ይባርክ።